ኢትዮጵያ ለአፍሪካ ብሎ ምስራቅ አፍሪካ ምሳሌ የሚሆን ታሪክ ማሳየት ትችላለች። እንደ ሱዳንና ደቡብ ሱዳን እንዲሁም ሌሎች የአፍሪካ ሀገራት በስልጣን ምክንያት ለበርካታ ዓመታት ጦርነት ውስጥ ሲገቡ፣ ኢትዮጵያ ግን ለአፍሪካ ምሳሌ የሚሆን ታሪክ በ2010 መጋቢት 24 መስራት ትችላለች። ከዛን ጊዜ ጀምሮ ለሰባት ዓመታት የአፍሪካና የዓለምን ሕዝብ ያስደነቀ ታሪክም ስትሰራ ቆይታለች። ለዚህ ተግባር ዋነኛውና ቁልፉ ሰው ደግሞ ኢትዮጵያዊ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። በመጋቢት 24 2010 ወደ መንበረ ስልጣን የመጡ ጠቅላይ ሚኒስትር ዶክተር አብይ አህመድ ላለፉት ሰባት ዓመታት አያሌ ተግባራቶችን ሲፈጽሙ ቆይተዋል። ገና በመጀመሪያው የፓርላማ ንግግራቸው በኢትዮጵያ ዴሞክራሲያዊ እንዲሸፍን፣ ሙስና እንዲጠፋ፣ የውጭ ምንዛሬ እንዲሻሻልና የጥቁር ገበያ እንዲቀንስ እንዲሁም የትምህርት ጥራት እንዲኖር ለማድረግ እንደሚሰሩ ቃል መግባታቸው አይዘነጋም። ቃላቸውን አልዘነጉም፣ ተግባራዊም እያደረጉ ይገኛሉ። ያኔ በህዝብ ተወካዮች ምክር ቤት የተናገሩት በተግባር ለመፈጸም ጊዜ ያልፈጀባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በ2010 ሐምሌ ወር ላይ ወደ አስመራ በማቅናት ትልቅ ታሪክ መጻፍ መቻላቸውንም ሁሉም ኢትዮጵያና ኤርትራ አይዘነጋውም። ከኤርትራ ጋር ሰላም በማውረድ የጠቅላይ ሚኒስተርነታቸውን ዘመናቸውን የጀመሩት ዶክተር አቢይ አህመድ በዚህም ተግባራቸው የኖቤል ሽልማት ማግኘት ችለዋል። ከዚህም ባለፈ ባለፉት ሰባት ዓመታት ካከናወኗቸው ድንቅ ተግባራት መካከል የህዳሴ ግድብን ካለበት ትልቅ ችግር ውስጥ በማውጣት ወደ ፍጻሜ እንዲደርስ ማድረግ ይጠቀሳል። ከሰሞኑ በህዝብ ተወካዮች ምክር ቤት በመቅረብም የኢትዮጵያ ህዳሴ ግድብ ከስድስት ወር በኋላ ሙሉ በሙሉ ተጠናቆ በሁሉም ተርባይኖቹ ስራ ይጀምራል ሲሉ ንግግር በማድረግ

ጠቅላይ ሚኒስትሩ ገበታ ለሀገር በማለት የጀመሩት ስራ እንጦጦ፣ ጎርጎራ፣ ኮይሻ፣ ወንጪ እና ሌሎችን በርካታ ተግባሮቶችን ሲፈጽሙ ቆይተዋል። በቅርብ ዓመታት ውስጥ በኢትዮጵያ በተለይ በመዲናችን አዲስ አበባ የተጀመረው የኮሪደር ልማት ስራ የብዙዎችን ቀልብ ሲስብ፣ የደቡብ አፍሪካው ፕሬዚዳንት ሲሪ ራማፎዛ ሳይቀሩ አዲስ አበባን በማድረግ ለህዝባቸው ንግግር አድርገዋል። የአፍሪካ ሀገራቶችን ከተማዎቻቸውን ልክ እንደ አዲስ አበባ ውብና ማራኪ ማድረግ እንዳለባቸው ሲያስገነዝቡም ተደምጠዋል። አፍሪካ ራሷን መመገብ የማትችልና ሁልጊዜም እርዳታ ተቀባይ እንደሆነች የሚ የናገሩት የአውሮፓ ሀገራትና ሌሎችም የዓለም መንግስታት በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ሐሳባቸው ሁሉ ፉርሽ መሆን ችለዋል። ከዚህ በፊት አንድ ቢሊዮን ዶላር የሚሆን ወጪ በማውጣት ስንዴ ወደ ሀገሯ ታስገባ የነበረችው ኢትዮጵያ በራሷ መሬትና በራሷ ልጆች በፈረንጆቹ አቆጣጠር በ2022 እንዲሁም 23 15.1 ሚሊዮን ቶን ስንዴ ማምረት ችላለች። ጠቅላይ ሚኒስትሩ ወደ መንበረ ስልጣኑ ከመጡ በኋላ ከፈጸሟቸው ሌሎች ተግባራት መካከል የማክሮ ኢኮኖሚ ማሻሻያ አንዱ ሲሆን፣ በዚህም ተግባር በጥቁር ገበያ ሽያጭ የነበረው ዶላር እንዲቀንስ ማድረግ ችሏል። በጸጥታ ተቋማት በተለይም በሀገር መከላከያ ሰራዊት በኩል በርካታ ማሻዎች የሰሩ ሲሆን ለአብነት የዓለም ከሰሞኑ የሰሯቸው የጥይት ፋብሪካና የድሮ ማምረቻ ተጠቃሽ ናቸው። እነዚህና ሌሎችንም ተግባራቶች የፈጸሙ ጠቅላይ ሚኒስትር ዶክተር አብይ አህመድ በበርካታ ዓመታት ትልቁን የህዝብ ቁጥር ይዛ ነገር ግን የባህር በር የሌላት ኢትዮጵያን የባህር በር እንድታገኝ ሲሰር ቆይተዋል። ይህም ተግባራዊ ፍሬ አፍርቶ ኢትዮጵያ ከተለያዩ የአፍሪካ ሀገራት የወደብ አማራጭ እየቀረበላት ይገኛል። ለለውጡና ለብልጽግና ሲታትሩ በየመሃሉ በርካታ እንቅፋቶችና ችግሮች ሲያጋጥሟቸው የቆዩ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ወደ ከፍታ ለመውሰድ በዛሬው ዕለት ሰባተኛ ዓመታቸውን አንድ ብለው ጀምረዋል።